እንደ ጅማ እንዲሄድ እንግዲህ ሞልቷል። ጅማ ያሉ ወጣቶችን አናግራለሁ፣ አገኛለሁ። መልካም ወጣት የእግዚአብሔር የታማኝነት ስሙ ነው። ተስፋ ስትቆርጥልና ለቃ ተስፋ መቁረጥ እግዚአብሔር ታማኝ አይደለም ማለት ነው። እኔ ደግሞ ታምኖልኝ ወንድኝን ጅማ፣ ሌላ ነገር አላውቅም። ማዕበል ስለሌለብኝ አይደለም ቀጥ ብዬ መሄደው። ወጀብ ስለሌለብኝ አይደለም ቀጥ ብዬ መሄደው። የሀገሬ ልጆች፣ እህቶች ማህበራዊ ሚዲያ ላይ ወሬ የሚያበዛ ሰው መሬት ላይ ስራ የለ ስራ የለውም። ይሄ የታወቀ የታወቀና የተገለጠ ጉዳይ ነው። መሬት ላይ ስራ ያለው ሰው መልእክቱ በጣም ጥቂት ነው። ተጠመቀ ይድናል ይላሉ እነሱ። ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል። እኛ በጣም ይለዋል እንግዲህ እንደሚታወቀው ጥቂት ቀናት ውስጥ ነው የሁሉ ውስጥ እንግዲህ አንተን ፈልገው በጣም በአንተ ውስጥ ያለውን ጸጋ ሚያከብ ሚወድ እሳ ች ደግሞ በጣም በጣም እርግጠኛ ነበርኩኝ። ያው እስፖንሰር ባላረግም በዚያው አጋጣሚ እኔን ስፖንሰር ማድረግ የምትፈልጉ ማውራት ይችላላችሁ። ሰላም ጤና ይስጥልኝ ቤተሰቦቻችን፣ ይህ የማራናታ ቲዩብ ቻናላችን ነው። አዳዲስና ወቅታዊ የሆኑ ጉዳዮችን ይዘን መጥተናል። እስከ መረጃው ፍጻሜ ድረስ አብራችሁ ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን በመጫን የምንለቃቸውን ቪዲዮዎችን በፍጥነት ያገኙ። ለወዳጅ ዘመዶቻችሁም ሼር እያደረጋችሁ ቤተሰባዊነታችሁን አጠናክሩ። ወደ ጅማ እንዲሄድ እንግዲህ ሞልቷል። ጅማ ያሉ ወጣቶችን አናግራለሁ፣ አገኛለሁ። መልካም ወጣት ከጅማ ልጆች ይዤ ወደ ሀዋሳ የሚመጣ ይሆናል እና ጅማ ያላችሁ ወጣቶች እስቲ ኮሜንት ላይ ጻፉልኝ። አድረሱላቸው ጅማ ያሉ ወጣቶች ሮብለት መጣለውኝ እና ሮብለት አማኒል ቸርች ነው የምመጣው እና ስፖንሰር አድርጋቸዋለሁ። እዛ መጥቼ አማኔል ቸርች የማገኛቸው ወጣቶች አብሮ ደግሞ በጣም በጣም እርግጠኛ ነበርኩኝ ያው ስፖንሰር ባላረግም በዚያው አጋጣሚ እኔን ስፖንሰር ማድረግ የምትፈልጉ ማውራት ትችላላችሁ። እኛ ጅማዎች መልካም ወጣት ወይ እንሄዳለን ወይ ደግሞ እንሄዳለን። አንተንማ ራሴ ከመቶዎች ውጪ ነው። አንተን ስፖንሰር ለብቻ ማህበራዊ ሚዲያ ላይ ወሬ የሚያበዛ ሰው መሬት ላይ ስራ የለውም ስራ የለውም። ይሄ የታወቀና የተገለጠ ጉዳይ ነው። መሬት ላይ ስራ ያለው ሰው መልክቱ በጣም ጥቂት ነው። መልካም ነገር ሊሰጥ ነው ማህበራዊ ሚዲያ ውስጥ የሚገባው እና ከደግሞም ከምኞት ጋር ከገንዘብ ጋር ከጥቅም ጋር ተያይዞ ስለሆነ ወሬ ከሌለ ማህበራዊ ሚዲያ የለውም። ስራ ያለው ሰው ደግሞ ወሬ የለውም። ስለዚህ ማህበራዊ ሚዲያ ላይ የሚያባክነው ነገር የለውም እና ክርስቲያኖች በገባቸው የክርስትና እውነት በማንነታቸው እያደጉ ሲመጡ የማህበራዊ ሚዲያ አጠቃቀማቸው ይቀየራል። የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን በለን ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ፣ ነፍሱን ስለ ኃጢአቴ እንደሰጠ፣ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨብጫል። ሂድ መርካቶ፣ መርካቶ ሂድ። ማን ወጥሮ እንደሚሰራ እህ በልቶ ሳይበላ ቋጥሮ ሳይቆጥር እጆቻቸውን እየ እኔ ደም። አሁን አሁን ሰው እጁ ከለሰለሰብኝ፣ ፔንቴ ነህ እላለሁ። ስራ ካለመውደዳችን ብዛት ፔንቴ ነህ አንድ ልጅ ልጅ መጣች ቅርብ ቀን የእግዚአብሔር ሰው አለች አቤት አውቃት ላማክር ፈልጌ ነበር አለች ስለምን ስለምን ስለ ሥራ የቸርች ነሽ አልኳት ቸርቾን ነገረች እና ታዲያ ፓስተር እናት ነግሪው ነበር አለች እና ምን አለሽ አንድ የሆነ እንትን ስሙን አልነግራችሁም ታሪኩን እንዳይታወቅ የሆነ ቦታ ላስቀጥርሽ አለኝ እና አልኳት ኖ ኖ እኔ የምፈልገው እንደዚህ ቢልቦርድ

አንድ ጴንጤዎች ማስተካከል ያለብን ጉዳይ ቢኖር የስራ ባህላችን መስተካከል አለበት። ስንፍና ጭራሽ ከህይወታችን ማራቅ አለብን። ብዙ እድሎች ያመለጡ በስንፍና በጣም ብዙ። ስንቱን ከፍቶ ይቻለው እግዚአብሔር እሺ፣ የሌላውን መስዋዕትነት ዋጋ ይሰጣል። እንዲህ ብላች ጻፉ። ስንፍና ጊዜ ተሰጥቶት ጊዜ መጠበቅ ነው። ጊዜ ተሰጥቶታል እኮ ግን ጊዜ ይጠብቃል ጊዜ ይጠብቃል። ጊዜ ተሰጥቶታል። አሁን የስራ ጊዜ ነው። አሁን የመማሪያ ጊዜ ነው። አሁን የመሮጫ ጊዜ ነው። አሁን አስፈላጊን ዋጋ የመክፈያ ጊዜ ነው። ግን እሱ ደግሞ ጊዜ ይጠብቃል። በዚህ መሆናችሁ በቴሌቪዥንም የምትከታተሉኝ ሰዎች፣ ጠላትን የሚያፋፋ ትልቅ መሳሪያ ቢኖር ስንፍና ነው የብዙዎቻችን ጠላት ወደ ዓለም ውደቅ ደረጃ የፋፋው በስንፍናችን አማካኝነት። እኔ እንደውም ስጽፍ እንደዚህ ብያለሁ፣ እኛ ጋር ያለ የጠላት ካድሬ ስንፍና፣ እኛ ጋር ያለ የጠላታችን ካድሬ ለጠላታችን የሚሰራ እኛ ጋር ያለ ካድሬ ቢኖር ስንፍናቸው፣ በከፍተኛ ሁኔታ ጠላቶቻችንን የሚያፋፋ ጠላቶቻችንን የሚያሳድግ እኛን የሚያቀጭጭ ነገር ቢኖር ስንፍና። ምንም ይሁን እግዚአብሔር በሰጣችሁ ጉዳይ መክሊታችሁን ተጠቀሙ። ምንም ይሁን በየትኛውም መልኩ በማኅበራዊ ሚዲያም ይሁን በፈለጋችሁት ጉዳይ ብቻ ግን እግራችሁን ፍቱ፣ እጃችሁን አጽኑ። እግዚአብሔር እችን ሀገር ሊባርክ በደጅ ላይ ነው። እግዚአብሔር ኢትዮጵያ ሊባርካት ነው፣ በደጅ ነው። እግዚአብሔር እግዚአብሔር በአይን ቅጽበት እንደዚህ እንደዚህ ባለ ቅጽበት የብዙዎች ነገር ከታች ወደ ላይ ሲለወጥ ሲወጣ የምታዩበት ዘመን ነው እግዚአብሔር ዊዝ ኖሪስን ይሄን ቃል ወደ እናንተ እያመጣ እንደሆነ እንዳታስቡ እግዚአብሔር አምላክ የብዙ ሰዎችን ታሪክ የብዙ ሰዎችን መታወቂያ የብዙ ሰዎችን ሕይወት የሚቀይርበት ዘመን ከፊት ለፊታችን አለ አሁን እያለክ ያለው እንደዚህ ነው ንቃር ወካ ተነሳ እኔ ንሠራ የሰማይን መስኮት ልቀድ ነው ምድርን ልከፍታ ነው አንቀሳቀስ ነው የምስራቅንና የሰሜንን ንፋስ ላሰው የሰሜንና የደቡብ ንፋስነ ሊታሰስ ነው። አንዳች የእግዚአብሔር በረከት ሊመጣ ነው። እመነ የእግዚአብሔር ምስክር ነው። አይደለም በህል በውል በህልም አስበ የማታውቀው በረከት ወደ ቤት ይመጣል። እዚህ በደምጩ ሁሉ አሜን። ይገርማቸዋል። እነሆ ብዙ ጊዜ እዚህ ቦሌ አካባቢ ሪል ስቴት ምናምን ማርኬቲንግ ሴልስ ምናምን ይሰሩ ልጆች ሳገኝ እንዴት ደስ እንደሚለኝ እንዴት ሆኖ ደግሞ ሳያቸው እንዴት ደስ እንደሚለኝ ቆመው፣ ፀሐይ ላይ ቆመው ዩኒፎርም አድርገው።

ተምር ዘር ግን ከሆንክ እግዚአብሔር ዘር ይሰጣል። እግዚአብሔር ከማን ጋር ምን መስራት እንዳለበት በደንብ የሚያቅ ጎበዝ ነጋዴ ነው። የሚያጎበዝ ነጋዴ ነው። ለማን ምን ቢሰጠው እንደሚያበዛው ያውቃል እግዚአብሔር። ለማን ምን ቢሰጠው የጦብ ወስዶ ቦታ እንደሚሰጠው ያውቃል እግዚአብሔር። ስንፍና ክፉ ነው። ለሞት ማንቀላፋት ነው። እንደውም እኛ ቀርታ አንድ እንደውም አንዲት የሆነች ሴት ስትናገር ሳፉልኝማ እኛ ጋር ያለ የጠላት ካድሬ ነው ስንፍና። እንዴ ደግሞ አይስነፍ ሲሰንፍም እንደሚል ተመልከት። ይሁኝ ነኝ አጎበኙንም እንዴ አንጎበኙንም ጌታ ትጎበኛቸዋለሁ አላለኝ እጎበኛቸዋለሁ ነው ያለኝ አለ። ትጎበኛቸዋለሁ እኔ እጎበኛቸዋለሁ አተዝበለ ትራንስ ብሎኛል ጻፉ ስንፍና ሰው በፍቃዱ የሚጨልጠው መርዝ ነው ሰው በፍቃዱ ወዳጆች መርዝ ፈሳሽ ነው ፈሳሽ ሁሉ ግን ውሃ አይደለም ሰው በፍቃዱ የሚጨልጠው መርዝ ቢኖር ስንፍና ነው ስንፍና ነው ስንፍና ሰው በፍቃዱ የሚጨልጠው መርዝ ነው ከውጭ ሀገር የመጣችሁ ሰዎች እዚህ ውስጥ ያላችሁ ምናልባት ካላገባችሁ እዚህ ያደባ ስነፋል አድብቶ ሚስት አድብዶ እሁድና አርብ እየዘነጠ የሚመጣ ሰነፍ ሚስት ባገኝ ብሎ ያገባ ሰነፋል። ነግሬሻለሁ። የለውበትም እኔ ማርሴል ቸርች ነው ብለሽ አይደለም ይልሻል። የሰራዊት ጌታ እግዚአብሔር እንዲህ ብላች ጻፉ። ስንፍና ማልቀስ እንኳን የማትችሉበት ጉዳት ነው። ሰው ሞክሮ ደክሞ ቢበላሽበት፣ ድምፁ ከፍ አድርጎ ቢያለቅስ ማንም ያዝንለታል። ሰው በስንፍናው ማልቀስ እንኳን የማይችልበት ጉዳት ነው ይገጥመው። ወየው ስንፍናዬ፣ ወየው ስንፍናዬ አትል፣ ወይኔ አትልም። ምን ሆንክሽን? ስንፍናዬ፣ ስንፍናዬ፣ ስንፍናዬ አትልም። ሞክሬ ሞክሬ ብትል ይሰማዋል። ሰዎች፣ ስንፍና ለለቅሶ እንኳን አይመችም። ሁለት በፊት አዋሳ በነበርኩ ጊዜ አንዳንድ አገልጋዮች ነገራቸው። ፕሊዝ ቆበዝ ሁኑ፣ ትምህርት ተዘጋጁ፣ በደንብ አገልግሉ። ኮሚቴ ድሁኑ ዶ ነገር ሁኑ ዶ ነገር ሁኑ ግዴላችሁም። እኔ አምስት ዓመት ነው ቆየው እዚህ ሀገር እንዳልኩትም ያው እዚህ ነገራችሁ። እኔ አምስት ዓመት ነው እዚህ ቸርች ቆየው። አፍተር ፋይቭ ኢርስ እዚህ ተከታታይ ትምህርት የማወራበት ምንም ምክንያት የለም። ፋይቭ ኢርስ ነው እዚህ ሀገር ቆየው። ከዚህ በኋላ የት እንደሚሄድ እግዚአብሔር ነው ግን ነግራችኋለሁ፣ ሰነፍ ከሆናችሁ ለለቅሶ እንኳን አይመችም። አንላቀስም፣ እኔና እናንተ አይመችም፣ ለለቅሶ እንኳን። እንደዚህ ብላችሁ ጻፉ፣ ሰነፍ ሰው እውነት ተኮር እግዚአብሔር ተኮር ቃሉን ተኮር ራእይ ተኮር አይደለም፣ ስሜት ተኮር ነው ሰነፍ ሰው ሰው ሰነፍ ሰው ይሄ እውነት ተኮር አይደለም፣ ራእይ ተኮር አይደለም፣ የእግዚአብሔር ቃል ተኮር አይደለም፣ ስሜት ተኮር ነው ሰነፍ ሰው

ጉዳይ አስፈጻሚነት ካንተ ጋር መሄደው ስለሆነ ነው። ከኔ ጋር ካንተ ጋር ሄዱ ካንተ ጋር መሄደው ምንድን ነው? ካንተ ጋር 2022 ሞዴል የትኛው መኪና ነው? ካንተ ጋር መሄደው ባንተ ላይ ነው መሄደው፣ እንጂ ካንተ ጋር ሄድን፣ ባንተ ላይ ነው መሄደው። ዋይፍ ያው ዛጋለች ወንድ የኔ ሚስት በየአይነት ሰርታለች በየአይነት አስተናግጃለሁ። ከኔ ጋር ከብቶች ገዝታለች ከኔ ጋር አተላፍትፍታለች። ከእኔ ከኔ ጋር እኔ ሹፌር እሷ ረዳት ሆና ፊቷን በጨርቅ ሸፍና አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ ብላለች። ከዚህ ከቴሌ ባር ደግሞ ሐዋሳ ሻሸመኔ ሐዋሳ ሻሸመኔ ሻሸመኔ ሻሸመኔ ብላለች። እንዶም አንድ ጊዜ ትራፊክ አስቆመን፣ ትርፍ መስላው አስቆመን አይደለም። ማይኩ ለሰው በሰጣት ደስ ይለኛል። ምን አለሽ? ትራፊኩ አስቆመንና ምን አለሽ? ንገረችው ትርፍነሽ ሲለኝ አይደለውም ረዳት ልኝ አልኩት። እሺ ወደ እኔ ዙሪና ታርጋውን ንገሪኛል። ታርጋውን ሳታይ ታርጋውን ንገሪኛለት ከዛስ 2931 ስለው ለቀቀ። 2961 ስለው ለቀቀ ብላ ነገረችው የመኪናችንን ታርጋ። አሁን አንድ እርሱ ይመጣና ሚስት በዚህ ቤተ ክርስቲያን ይለኛል። ምን አይነት ስራ ይምጣልላል? እኔ ምን ይምጣል? ከአንተ ጋር የሚሄድ ስራ ምንድን ነው? እስኪ ማለት ጸዳ ፈታ ለቀቅ ብለህ ጸዳ ያለ ስራ። ምን ጸዳ ያለ ስራ? ጸዳ ያለ ኪስ ይዘህ ምን ጸዳ ያለ ስራ? ምንም ይሁን ለምን ትርፍ ጊዜ ስራ እንጂ ይኸው እዚህ ጋ የምታዩት ፖል ወንድማችን፣ ፖል እንጀራ ከፋፍለሃል አይደል? ሊስትሮ ሰርተሃል፣ ዘበኝነት ሰርተሃል፣ አምባሻ ጋግረሃል። ቆይ ወደ ቤት እሱ ልጆቹን የሚያስተምረው አሁን አሜሪካ ቆይ ቆይ ቆይ የመኪኖቹ ቁጥር ልንገራችሁ አልነግራችሁ? ምቀኛ ይበዛበታል። እውነቴን እኮ ነው። አምባሻ ጋግሯል፣ ሊስትሮ ሰርቷል፣ ጥበቃ ሰርቷል። አሁን ልጆቹ አሜሪካን ያስተምራል። ከአንድም ሁለት ሶስት ጊዜ ትልቅ ቤት ሰርቷል። የእስራኤል ጌታ እግዚአብሔር እንደዚህ ይላቸዋል፣ እሱ ስሙት ይላቸዋል፣ እሱን ስሙት ይላቸዋል። ኑሯችሁ ይቀየራል።

ዛሩ ሚስጠው ችግር የለበትም። ሰነፍሰው ለማሳለ ቀና ብሎ የቀኑን ቸርነቱ ነው የሚጠብቀው። እንደዚህ ቀና ብሎ ቀና ብሎ ዛሩ ምትዘሩም አምላኩ ማን ነው ካልከኝ ሰነፍሶ፣ ሰነፍሶ አሁን ይሄንን ቃል በእሁድ ቀን ማስተማር ትክክል ነው? በጣም ትክክል ነው። እጅግ በጣም በጣም ለመሰለ ወዳጆቼ እኔ ሁልጊዜ ጊዜ እዚህ ያላችሁ ወጣቶች በደም ስሙ አገልጋዮች እኔ ሁልጊዜ ሳስተምር እናንተን እያሰምኩ ብቻ ነው ማስተምረው ወይ ማስተምረው። ማርሴል ቴሌቪዥን የማይታይበት የገጠር ቀበሌ የለም። ቁጭ ያለ ብዙ ኢትዮጵያዊ አለ። በየገጠር ከተማው፣ በየክፍለ ሀገሩ ይሰማል። ቁጭ ብሎ ማታ ማታ ይሰማል፣ ይሰማል። ይሄን ትምህርት ማ አባትየው ከፍ አድርጎ ነው የሚያሰሙት። ከፍ እናትየው ከፍ ምን ነው ጌታ ሰነፍ ባሎች፣ ጠዋት ከቤታችሁ ወጣችሁ

በአንድ ክርስቲያን ላይ ሰይጣን የሚከፍተው ነገር ያንን አገልጋይ በመፈተን ነው፣ በመቀጠል ለመግደል ነው። ሰይጣን ጌታ ኢየሱስ ክርስቶስን ፈተነው በሶስት ፈተና በሶስቱም ፈተና ኢየሱስ አልወርቅ ብሎ ሲለው ወደ ምኩራብ ገብቶ እቅልሉን ከፍቶ ከተናገረ በኋላ ኢየሱስን ይዘው ከተማይቷ ተሰርታበት ወደ ነበረው ከፍታ ወስደው ሊጥሉት ነበር። ነ የሚያቀርብልህ ፈተና አልወርቅ ስትል ቀጥሎ አንተን ለማጥፋት ነው። ምርጡ ጦርነት ግን ሴጣን ሁልጊዜም ሰዎችን ለማጥፋት የሚሳካለት ጦርነት ግን ክስ ይባላል። ኢየሱስ በክብር ኢየሩሳሌም ከገባ በኋላ ጸሐፍትና ፈሪሳውያን አለቆችን መጥተው ኢየሱስን ከአፉ ስተት ትፈልጋ ይላል መጽሐፍ። እንደውም ኢየሱስ ስለምን በነገር ልታጠምዱኝ ትፈልጋላችሁ? በምን ስልጣን ነው ይሄን የምታደርገው? ብለው ከጀመሩበት ከቁጥር 23 ጀምሮ እስከ ጎልጎታ ድረስ ኢየሱስን ሴጣን የገደለው ከሶ እንጂ ፈትኖ አይደለም። ከጦርነት ሁሉ በላይ ጦርነት ክስ ነው። ሰው ዘበኛ እንደሚቀጥል ሰው የቤት ሰራተኛ እንደሚቀጥር ሰይጣን ከሳሽ ይቀጥራል። የሚቀጥራቸው ከሳሾች ደግሞ የተከሳሾቹ ወዳጆች ናቸው። ክስ ማለት አንድን ሰው ስህተቱን መሰረት አድርገህ ያንን ስህተት ተጠቅመ ሰውዬውን የምትወነጅንበት ንግግር ማለት ነው። ሰዎች ያለባቸውን ሰባራና ጠባሳ ቦታ እየፈለገ የሚማታ አይነት የሰፈር ተር ተደባዳል። የክስ የተነጣጠረ ፖይንቱ የሰው ጭንቅላትና እግር ሳይሆን ልብ ነው። ክስ ልብ የህይወት መውጫ ነች ሊገልም ሲፈልግ በመኪና ይስታል። ሲፈትንህም ፈታኙ ከውጭ ነው። አሁን ግን ሲከስህ ጦርነት ልብቅ ላይ ነው። እኔ ስናገር አኖይንትድ የሆነ ከመንፈስ አብሮነት ጋር የሆነ ወርድ እንዳለ እንደምታውቁ ሁሉ ዴቪል እናንተ ላይ በከሳሾቹ አማካኝነት የሚያቀርብባችሁ ክስ ዝም ብሎ ተራ ውንጀላ ብቻ እንዳይመስላችሁ። ስፕሪቹዋሊ አኖይንትድ ክስ ማለት ንግግር አለ፣ የተቀባ ንግግር የከሳሻችሁ ፕሮግራሙ ምንድን? የመጀመሪያው እናንተን ማዋረር። ከእናንተ የተለየ የጽድቅ ደረጃ ሳይኖራቸው የአባታቸውን ሀሳብ ስለሚያስፈጽሙ ብቻ ዴቪል እናንተን ከህይወት መስመር አውጥቶ ለመጣም ክስ ነው ያወርድባል። ሁለተኛው የክሱ ፕሮግራም ክብር ማያሳጣት። ብዙ ሰዎች ከተከሰሱ በኋላ ከክሱ በፊት የነበራቸውን አይነት ስብዕናና ሞራል የላቸውም። መኪና ገጭቷችሁ እግራችሁ ተቆርጦ እጃችሁ ተቆርጦ ኢየሱስ ጌታ ነው ትላለ። ልባችሁ ተሰብሮ ግን ኢየሱስ ጌታ ነው ትላ። ሶስተኛ ጥላቻንና መራርነትን እናንተ ውስጥ ለመፍጠር እየተከተለ የሚሰድበውን ሰው ማንም ሰው አይፈልግም። እንደ ልቤ የተባለው ዳዊት እንኳን ሳሚ ሲሰድበው እዛ እንዲኖር ቢያደርገውም ሊሞት ሲል ሰለሞንን ይሄ ሰውዬ አለው፣ ከደም ጋር ወደ መቃብር አውርደው ሰድቦኛል። ብዙ አገልጋዮች እርቃናቸውን ደርድራችሁ ብጠይቋቸው ብዙ ሰው ይጠላል። በአራተኛ ደረጃ እናንተን ተስፋ ለማስቆረጥና ግራ ለማጋባት። በአምስተኛ ደረጃ ወዳጆች ይህን ጠላት አድርጎ ለመቀየር። በስድስተኛ ደረጃ እኛ ራሳችንን ከሳሾች አድርጎ ለመቀየር። ሰው መከሰስ አውቶማቲካሊ ራሱ ዲፌንድ ለማድረግ እሱ አስብቶ አላቀውም እንዴ? አሁን ተሳካለት። ፖዚሽን አስቀይሯል፣ አላማ አስቀይሯል። ትናንትና አገልጋይ ነበር፣ አሁን ከሳሽ ሆነ። አማኞች አማኞችን ባይከሱ አብያተ ክርስቲያናት አብያተ ክርስቲያናትን ባይከሱ አብያተ ክርስቲያናት በአጠቃላይ አሁን ያለችዋን መቶ እጥፍ እናክል ነው ምክትል ፓስተሩ ሲኒየር ፓስተሩ ይከስና ደምሶ ይወጣል። በመካከል ብዙ ሰው ከወንጌል እውነት አቅጣጫውን ይቀይር ነው ይወጣል። አንዳንድ ሰዎች እንደፈለጉ ላይ ላይ ሲናገሩ ሰላሳ ደቂቃ ፌስቡክ ላይ ቁጭ ብዬ ባወራ ከነሱ መቶ እጥፍ አወራ። አንተስ የዚህ ቀን የዚህ ቀን እዚህ ፌርማታ እንደዚህ አይነት ቦታ የዚህ ጊዜ የጀመርኩት የአገልግሎት ባቡር አቅጣጫውን ለቆ ሌላ ቦታ እንዲገባ ፌስቡክ ላይ ከምታውቃቸው ኢትዮጵያኖች ቁጭ ብዬ ባወራ መቶ እጥፍ አወራ። ግን ኔም በአባሽ እንጂ አስለቃሽ አይደለሁም። እኔ ሰባራውን ጠጋኝ፣ የደከመውን ማበረ፣ ያንን ነው ላይፋችሁ መውራት ያለ ከተከሳሽነት ወደ ከሳሽነት እንዳትመጣ። በሰባተኛ ደረጃ እናንተን መግታትን። በስምንተኛ ደረጃ አንተን መቆጣጠር። በዘጠነኛ ደረጃ ፍርሃትን ማስፈን። በብዙ ክስ ውስጥ የሚያልፉ አገልጋዮች ቀጥሎ እግዚአብሔር ለሚሰጣቸው መገለጥና ራእይ ድፍረት ማጣት ይጀምራል። አንድ ትንቢት ሁለት ትንቢት ትናገርና የሆነ ሰው ወይ ድናል። ከዛ አንድ ሰው የተናገርከው ነገር ላይ ሆን ይችላል። በዛ ምክንያት የሀገር ክስ ይቀርብ። ከዛ በኋላ ተጨባጭ እና እውነተኛ መገለጥ ሁሉ ይዘ ቆመ። እንኳን የመናገር ድፍረት አጣ። ሰይጣን ተሳካለት። ያኔ በቃ መስመር ላይ መታለታል። በአስረኛ ደረጃ እናንተን ማሳት ነው ፕሮግራሙ ኮንቲኒስ የሚቀርብባችሁን ክስ ስትሰሙ እንደሰማችሁት ክስ መሆን እምነት ከመስማት ስለሆነ የምትድሉበት እምነት ከእግዚአብሔር ቃሉ፣ የምትጠፉበት እምነት ደግሞ ከዛው ከምስ ክሶቻችሁ። መቼ መሳላችሁ የሚቆሙት በተሳሳተ መንገድ ምላሽ መስጠት እስክትጀምር መጀመሪያ ላይ እንደ ክርስቲያን ነው ትመልሱ። ወንድሜ ጌታ ይባርክ ወዳለው ላ ትላለህ። እዛ ይመጣና አሁንም ሲልህ ሲሆን ጌታ ይመስገን ሲልህ ሲልህ ማስሎንክ ነው። ልክ አቅጣጫ ስትቀይር ደግሞ ነዛ ሰይጣን አልተሳካለትም ሰው ይነሳለ አገልጋይ ክርስቲያን አይደለም በሆነ በኩል ከሳሻችሁ ክስ እንዳልረታችሁ ሲገባው ቀጣይ በከስሻቸው አልተሳካልኝም ብሎ እንዳይመስል በተከታታይ የያዙ ይልቀቁኝ ክስ አውረድ